የዕለቱ የመጽሐፍ ቅዱስ ንባብ ክፍል የሚገኘው ከዘፍጥረት ምዕራፍ 16 እስከ ቁጥር 18 ባለው ክፍል ላይ ይሆናል የምናሰላስልበትም ጥቅስ እንዲህ ይላል እርሷም ያናገራትን እግዚአብሔርን ኤልሮይ ብላ ጠራችው ምክንያቱም የሚያየኝን አየሁት ብላ ነበርና ይላል ታሪኩ እንዲህ ነው አብርሃምና ሶራ የእግዚአብሔርን የተስፋ ቃል በእምነት መጠበቅ ተስኗቸው በራሳቸው መንገድ ልጅ ለማግኘት በዶለቱ ጊዜ የሶራ አገልጋይ አጋር ወደ ትዕይንቱ ብቅ አለች። ሶራ ግብፃዊት አገልጋይዋን አጋርን ሚስት እንድትሆነው ለባሏ ሰጠችው። አጋርም ከአብርሃም ባረገዘች ጊዜ በእመቤቷ በሷራና በእሷ መካከል ግጭት ተፈጠረ። አጋር እመቤቷን ስትንቅ፣ ሶራ ደግሞ አጋርን አሰቃየቻት። ሥቃዩ ሲበረታባት አጋር ጥላ ኮበለለች። አጋር ወደ ምድረ በዳ በመሄድ ወዴት እንደምትሄድ ግራ ተጋብታ ሳለ የእግዚአብሔር መልአክ ተገለጠላት። የመለኮት እቅድ ለእርሷ ሕይወት ምን እንደሆነ በመግለጽ አበረታታት። ወደ እመቤቷ ወደ ሶራ በመመለስ በትዕቢት ሳይሆን በትሕትና እንድትኖር ምን አይነት በረከት ደግሞ ከፊት ለፊቷ እንዳለ አስረዳት። ያን ጊዜ ነበር አጋር የሚያየኝን አየውት ስትል እግዚአብሔርን ኤል ሮይ ብላ ይጠራችው። በእርግጥም የምናመልከው አምላክ የሚያየን አምላክ ነው። በምንም ዓይነት ሁኔታ ውስጥ ብንሆን ዐይኖቹ በእኛ ላይ ናቸው። ምንም እንኳን አጋር ከመታበያዋ የተነሳ በገጠማት ችግር ራሷን በምድረ በዳ ውስጥ ብታገኘውም በኃጢአተኛው ጥፋት የማይደሰተው አምላክ ግን ከሰማይ ተመለከታት። ለእሷ ሕይወት ያለውን መልካም ሐሳብ በመግለጽ አሁንም በትዕቢት የተወጠረውን ልቧን እንዲሟሽሽ አደረገ። እኛም ዛሬ የሚያይንን እግዚአብሔርን ብናየው የሚለንን ብንሰማ እርሱ ለሕይወታችን ባለው ትልቅ ዓላማ ሊጎበኘን ዝግጁ ነው። በፍጹም ልባቸው የሚታመኑበትን ይላል ለማበርታት የእግዚአብሔር ዓይኖች በምድር ላይ ሁሉን ይመለከታሉና። ጴጥሮስ ጌታችን በይሁዳ ተላልፎ ከተሰጠ በኋላ ወደ ሊቀ ካህናቱ ግቢ ሲወሰድ በርቀት ይከተለው ነበር። ይሁን እንጂ በዚያ ከነበሩት ሰዎች እርሱ ከኢየሱስ ጋር እንደነበረ ጥቆማ ሲመጣበት እኔ ይህንን ሰው አላውቀውም እያለ ሦስት ጊዜ ካደው። ይህንን የክህደት ቃል ለሶስተኛ ጊዜ በተናገረ ጊዜ የዶሮ ጩኸት ተሰማ። ይህን ጊዜ ጌታም ይላል መለስ ብሎ ጴጥሮስን ተመለከተው። ጴጥሮስም የሚያየውን ጌታ በተመለከተ ጊዜ የሰራው ነገር ተገቢ እንዳልሆነ በመረዳት ወደ ልቦናው ተመልሶ ምርር ብሎ አለቀሰ። በጌታ አይኖች ላይ የተመለከተው የፍቅር እይታም እንደገና ከወደቀበት ተነስቶ ታላቅ ሐዋርያ ለመሆን አበቃ። እኛም ሕይወታችንን አመሰቃቅለን በተለያየ ወጥመድና ችግሮች ውስጥ ወድቀን ቢሆን አጋርንና ጴጥሮስን ወደ ተመለከተው ዐይኖቹ በእኛ ላይ ተክሎ ወዳለው ጌታ እንመልከት። እርሱ ከወደቅንበት የምንነሳበትን፣ ግራ ተጋብተን አቅጣጫ ጠፍቶን ከምንገዋለልበት የምንመለስበትን ሰማያዊ እቅዱን ያካፍለናል። እኛም የሚያይንን አየሁት፣ ብለን ኤልሮይ እንለዋለን። እንዲህ ብለን እንጸልይ። አባቶ አንተ ከፍ ያልክ ብትሆንም ደግሞ ዝቅ ብለህ እኛን የምትመለከት በኃጢአት ወጥመድ በተያዝነው በእኛ ላይ የሆኑ የፍቅር ዐይኖችህ የፍቅር አምላክ ስለሆንክ እያመሰገንህ የምታይንን አንተን በማየት ድምፅህንም ሰምተን በመታዘዝ ኤልሮይ እንድንልህ የሚያይንን አየሁት፣ አየነው እንድንልህ በጸጋ እርዳን። አሜን።